ሴት ይባላለሁ። ከዚ አዲስ አበባ ነው የመጣሁት። እና መጀመሪያ ላይ መንግስት መስሪያ ቤት ነበር አሞኝ፣ የሆነ ሆስፒታል ሄድኩኝ። ታይፎድ አሞኝ እጄ ያልሆነ መድኃኒት ነው የወጉኝ። ከዛ በኋላ እጄ እግሬ ታሰረ። እጄ አይንቀሳቀስም፣ እግሬ አይንቀሳቀስም። ምንም በቃ አልጋ ላይ ነው የዋልኩት። ለሁለት ወር ያህል አልጋ ላይ ዋልኩ። ከዛ በኋላ ሲመረመር በሽታ አይገኝም። መጨረሻ ላይ ወደ ቸርች መጣሁ። ቸርች ሲመጣ ተጸለየልኝ። አጋኒት ወጣ። ከዛ ከወጣ በኋላ ኤ ታችኛው ነርብና ከላይ ያለው ነርብ አይገናኝም። ለሁለት ወር ሳይገናኝ ነው የቆየሁት። ህክምና ማለት ህክምና ባለሙያ ሁለተኛ ሲሄድ ምንድነው ያለው፣ አንድ ሰው አንድ ቀን እንኳን ነርብ ተቋርጦ መኖር አይችልም። አንቺ እንዴት ለሁለት ለሁለት ወር ያህል የቆየሽበት ምክንያት ምንድነው? ምን አይነት አምላክ ነው ስል ኢየሱስ ነው አልኩ? ከዚህ ቤት ነብዩ ከጸሎት በኋላ በዚህ ነቢይ ላይ እግዚአብሔር አልፎ ይሰራል። እግዚአብሔር ይባርከው፣ ጌታ ይባርከው እና ትልቅ እንግዲህ ማንኛውም ሰው ከማይተርፍ ለአንድ ቀን ማደር አይቻልም። ነርቭ ተቋርጦ ለሁለት ወር ነው። እኔ ግን ነርቬ ሳይቋረጥ መድሃኒቱ የተገኘው ሁለት ወር ቆይቼ እጄ እግሬ አይሰራም። ከዛ በኋላ ነር መድሃኒት ወሰድኩ። ከዛ በኋላ ዳንኩኝ። ከዳንኩኝ በኋላ ምንድነው ኩት ሆደ ደሞ ያ የወሰድኩት ቢያንስ አንድ ፌስታል መድሃኒት ነው የወሰድኩት የወሰርኩት መጣትስ መልሶ ጉበቴን ነካ። ከዛ ጉበት መሆኑንም አይታወቅም በሽታ የለሽም ነው። አምስት ጊዜ ሲመረመር አሁንም የሰይጣን ስራ እንግዲህ፣ አምስት ጊዜ ህጄ ሲፈተን ሲመረመር የለሽም ነው። መጨረሻ ላይ በቃ ቀጥታ ይህን ቸርች ነው የመጣሁት። ሆድሽን ኦፕራሲዮን እናድርግ፣ ይህን ፈሳሽ እናውጣ አሉ። እኔ ኢየሱስ ያድናል፣ በፍጹም እኔ ሆዴ ላይ ስለት አይወርድም። እዚህች ጋ ነው የተቀመጥኩት። በጣም ተጨንቄ መቀመጥ አቅቶኝ አምስት ወር ሁሉ ምግብ ማልበላ ሰው ነኝ። አምስት ወር ሙሉ ምግብ ሳልበላ ሆዴ እንደ ጉታ ተወጠረ። ከዛ እዚ መጥቼ በዛይ ተጸለይኝ በሆዴ ላይ ተቀብቶ ቀብቶልኝ በዛይ ስጸለይ ሄጄ ሽንት ቤት ሄጄ ምልክት ይሁን ሽጅና ሽን ያለ ሸንቼ መጥቼ ከዚህ ቤት ቸርች ካሄድኩኝ በሰባተኛ ቀን ከሆዴ በሽንት በቢጫና በቀይ ሽንት ላይ በቃ ሶስት ቀን ስራ ቀርቼ ስራ ቦታ ዝም ብዬ እየታመምኩኝ መሄድ ነበር ቤት ላይ ሆኜ ሽንት በቃ። ከዛ በኋላ ሆዴ ቀለለ፣ እየቀለለ መጣ፣ እየቀረ ጭራሽ ሁሉ ጠፋ። ሆዴ ሰው ሁሉ እርጉዝ ነሽ ወይ እርጉዝ ነሽ ወይ ይለኛል። እርግዝና አይደለም የኔ በሽታ ነው። ግን ኢየሱስ ከላይ ላይ አራገፈልኝ። ውልቅ ብሎ ተመልከት። ሆዴ ሆ ባዶ ነው። ክብር ክብር ክብር። ኢየሱስ ትልቅ ነው። አቤት እግዚአብሔር ነብዩን ባርከው ለምድራችን ሰጠው። እንደ ማንም የማይሸቅት ሌላ ቦታ ብነ ታውቃላችሁ። እከሌ ከሊያን ዘይት ይሸጣል። እዚ ዘይት እንደፈለገ ነው የምንቀበው፣ እንደፈለገ ነው ተጸልዮ የሚክደው ለሚጻፈው ወረቀት ብር ተከፍሎ ነው ሌላ ቦታ። እዚ ላይ ግን የእዝጋቤር ቤት የበረከት ሰው ነው። እዝጋቤር ባርከው፣ ልጆቹን ባርከው፣ ኑሮን ባርከው፣ ዘመኑን ባርከው። የጸጋ ከሱ አይወሰድ

በምስክርነታቸው የተነሳት ድል ነሱ ነው እምለው የእግዚአብሔር ቃል ሆዴ እንደዚህ ነው ያበጠው። ተመልከቱ እንግዲህ ከዚህ ነው ጌታ ኤፋ ያወሰኝ። ከዚህ ድንጋይ ነው የተሸከምኩት። ከሚገርማችሁ እግዚአብሔር ይሄ ነው ከላይ ላይ ያወረደልኝ። ይሄ የተራገፈው እዚህ ቤት ነው መጀመሪያ። ሳልታመም እኮ ከሚገርማችሁ መቶ አምስት ኪሎ ነበርኩ። አሁን ግን ስንት ነው? አርባ አምስት ኪሎ ነው። ሰውነትን መጦ ጨርሶ በቃ አሁን ሄጄ ተመረመርኩ። መጨረሻ ላይ የትም በሽታ የለሽም ብሎኝ፣ ተመርምሬ ተመርምሬ መጨረሻ ላይ ጉበት ነበረ ድነሻል አሉ። ሶስቴ ተመርምሬ ተመልከቱ። እንግዲህ የኛ አምላክ ከዚህ የሚያድን አምላክ ነው። ይህን ሸክም የሚያወርድ አምላክ ነው። ጌታ ይባረክ። ሄጄ እንግዲህ ለጉበት መድኃኒት አልወሰድኩም። ምንም ጉበት መሆኑን አላቅም። በሽታዬ ምን እንደሆነ አላውቅም። ሄጄ ሲመረመር ኧረ ጉበት ከባድ ቫይረስ ነበረ። ከባድ ጉበት በሽታ ነበር፣ ግን ድነሻል። አንድ መዳኒት ለጉልበት ጉበት ብዬ አልወሰድኩም። እዚ ለሆዴ ላይ የፈሰሰው ዘይት ነው እንግዲህ በነብዩ አልፎ ነው እግዚአብሔር የሰረልኝ የተሰረልኝ የተደረገልኝ። እንግዲህ ይሄ ነው ከዚህ ነው የወጣሁት፣ እና ኢየሱስ ይባረክ። እንግዲህ እግዚአብሔር ከእንደዚህ አይነት እስራት ይፈጣል። እናንተንም ከእንደዚህ አይነት እስራት እግዚአብሔር አያስገባችሁ። ጌታ ግን ያድናል፣ ይታደጋል። የእኛ አምላክ ቀላል፣ ተራ፣ ምንም አይፈልግ። ሰው ዶሮ አይፈልግ፣ በጋ አይፈልግ፣ በሬ አይፈልግ። እንዱ በነጻ ሚያድን አምላክ፣ እንዱ በነጻ ሚያስመልጥ አምላክ፣ እንዱ በነጻ ሸክሙን የሚያወርድ አምላክ። እንደዚህ አምላክ ነው የምናመልከው እና ጌታ ይባረክ። ክብር ለሱ ይሁን። ክብር ለታረደው በግ፣ ክብር ለናዝረቱ ለኢየሱስ፣ ክብር ለጌቶች ጌታ። ድሮ ቁጭ እላለሁ፣ ሆዴ ካብቶ ምንም አልራመድም፣ መራመድ አልችልም። በቃ አልበ ለመልጠጠም ወዲያኑ ነው የሚወርቀው አቅሜለኝ ባላንስ የለም ነበር። ግን ሆ ተፈውሻለሁ እና እግዚአብሔርን አመሰግናለሁ። እና ለዚህ ቤት ለዚህ ቸርች ይህን እግዚአብሔር ደግሞ ባለን አቅም መርዳት አስፈላጊ ነው እና እግዚአብሔር ይህን ቸርች ያስፈልን፣ ወደ ሰሜንም ወደ ደቡብ ያስፈልኝ። ነቢዩንም እግዚአብሔር ይባርከው፣ ጌታ ይባርከው። እግዚአብሔር የሰጠው ስጦታችን ነው፣ ለእኛ በረከታችን ነው። እኛ ስንጨነቅ መተን ምንድንበት ነው። እግዚአብሔር ይህን ቸርች አሁንም ይባርከው፣ አሁንም ይስፋ፣ በግራ በቀኝ ይስፋ። ከዚህ በላይ ቸርች ይመሰርት። እዚህ ስንት ቸርች ዞረ ያልዳንኩት ያልዘርኩ ቸርች የለም፣ ያለርኩ በነቢያት ጋር የለም። ግን ምንም ፋውስ የለም። እዚህ ነው የተፈወስኩት። እዚህ ነው ሸክመን ያወረደልኝ። በሱ በነብዩ አልፎ ነው የሰራልኝ። እዝጋብር ያዳነኝ ያቆመኝ እዝጋብር ከሱ አልፎ እዚ ቸርች ነው። ይህን ቸርች እንደቀላል አትዩ። ጌታ እኔ አሁን እዚ ቆሜ የምታያቸው በጣም ከሞት ነው የዳንኩት። ከመቃብር እንደወጣሁት ነው። ከባት መከራ ነው የደረሰብኝ። ኢየሱስ ይባረክ። ይሄን አምላክ ቆመን እናመስግን